ስላችሁ ውድ የተዋወቁ ተመልካቾች እና ተከታታዮች እንዴት ናቸው፣ ደህና ናችሁ? ያለውን እግዚአብሔር ይመስገን ሰላም ነኝ ሰላማችሁ ይብዛላችሁ። ዛሬ አንድ ነገር ላሳያችሁ ነው ማለት ነው። እኔ በጣም ደስ ያለኝ የተጠቀምኩት ምርጥ የሆነ አፕሊኬሽን ላሳያችሁ የምታውቁ ካላችሁ መልካም ነው። የማታውቁ ካላችሁ ደግሞ ላስተዋወቃችሁ ነው ማለት ነው። አፑ በኢንተርኔት ነው የሚሰራው። ፎቶ እንትን ማድረጊያ ነው ኤዲት ማድረጊያ ነው። ግን በጣም ደስ የሚል አፕሊኬሽን ነው። አብረን እስቲ... እንመለከተው የምንመለከተው ላቸዋለሁ አፑ ውስጥ እንደዚህ ንገባል። እንዳታዩ ካያችሁ ልትከፍቱብኝ ኗ እንደዚህ እንገባለን። ከገባን በኋላ የምንፈልገው ፎቶ እዚህ ጋ ንክተን እናመጣዋለን ማለት ነው። ያው እንደዚህ መጥቶልኛል። መጀመሪያ እናንተ ያመጣችው ፎቶ ካለ እንደዚህ ይመጣል፣ ከሌለ ደግሞ ያው አይመጣም ማለት ነው። እዚህ ጋላሪ ውስጥ ገብተን ፎቶ እናመጣለን ማለት ነው። እሺ ውዶቼ ገላሪ ውስጥ ገብተናል ማለት ነው። ገላሪ ውስጥ ገብተን አሁን የምንፈልጋቸው ፎቶችን እንወስዳቸዋለን ማለት ነው። ይሄ አሁን የራሴ ፎቶ ነው ማለት ነው። ከራሴ ፎቶ ያው ለማሳየት ስለሆነ እንትናላችሁ ትንሽ ነው፣ ዝም ብዬ ነው ማሳያችሁ። ይሄን ሁሉ እንዳታዩ። ለምሳሌው ይሄን ፎቶ ወሰድኩኝ። ይሄን ፎቶ ሲወስድ እዩት። እንግዲህ መጀመሪያ የነበረው ባክግራውንድ እንዳለ ሊቀይር ነው ማለት ነው። እንዳልኳችሁ ምሰራው በኢንተርኔት ነው። እንግዲህ እንጠብቋለን ማለት ነው። ኢንተርኔት ኃይል የለውም ነጻ ይሆናል የዘገየው። ይኸው አያችሁት፣ አንድ ነገር የመጀመሪያ የለውም ማለት ነው። በነገራችን ላይ በጣም ብዙ ፎቶችን እዚህ ጋር ማስቀመጥ እንችላለን። እኔ አስቀምጫ እየሰራሁት በጣም ብዙ ፎቶች አሉ እና ዩት እያመጣላችሁ ማለት ነው። እነዚህ እነዚህ አሁን ብር አያስከፍሉ ማለት ነው። እንደዚህ ግን ጽሁፍ ያለው ነገር ከመጣ ብር ያስከፍላል። ይሄኛው እንትን አይላችሁም፣ ግን ዝም ብሎ የምሰራ በጣም ብዙዎች አሉ ማለት ነው። ዩት እዚህ ጋ በጣም ብዙ አይነት ነገሮች አሉ። ትንሽ ኢንተርኔት ይዞኝ ነው ይመጣል ብዬ አስባለሁ። እንደምትፈልጉ አይነት እንደምትፈልጉ ከለር እንደምትፈልጉት እንትን አለው ማለት ነው። በአጭር አለ፣ በረጅም አለ። እንግዲህ እንደምታዩት ነው። ለእንትን ራሱ ለዩቱብ እንትን መስራት በጣም አሪፍ ነው ማለት ነው። የእኔ ትንሽ ኔትወርክ የያዘበት ነው። ለዛ ነው ትንሽ የቆየ ያለው። ግን በጣም እንደ ያው በጣም ብዙ ነው ያለው ማለት ነው። ከዚህ ውስጥ እናንተ የምትፈልጉት ነገሮችን መርጣችሁ ማስቀመጥ ነው። ይሄን እንግዲህ ኢንተርኔት ትንሽ እያዛርጎኛል፣ እናንተ በደንብ ታያላችሁ ብዬ አስባለሁ። ነገር ግን አሁን እኔ አንዱን ልምረጠውና፣ ለምሳሌ የቱን ልምረጠው? በራሱ አለ፣ በከለር አለ የቱን እንዳድርገው። ለአሁን ኔትወርክ ዝግት አድርጎብኛል ማለት ነው። ሀይል ስለሌለው ነው እንደዚህ የሚሆነው ወይ ለአቁሞ ከተንተን ስመጣ ልቀጥል። ይኸው እንግዲህ ውዶቼ ብዙ አሁን ተከፍቶልኛል ማለት ነው፣ ስመጣ ነገር ግን እኔ አንዱን ዘንብዬ ልውሰድ እና እስቲ ይሄን ልውሰደው። እናንተ እንደፈለጋችሁ ታድርጉት። እኔ ይሄን ልውሰደው እና ሊያው ውስጥ ያው ውስጥ አስገብቶኛል። ስለዚህ እዚህ ጋር ማስተካከል እችላለሁ ማለት ነው። እንደዚህ አድርጌ አሁን እንደዚህ አይነት ፎቶዎችን ብዙ ማስቀመጥ እችላለሁ እዚህ ውስጥ አስገብቼ ማለት ነው። ከዛ እስቲ ሌላ ፎቶ ደግሞ እናምጣ። አንድ ይሄ ፎቶ አለ፣ መጀመሪያ ያመጣት ማለት ነው። ይህን ልንከው፣ ይህ እንትን ያደርጋል ማለት ነው እንዳለ እንትንን ያጠፋል። እንግዲህ እዩት፣ እንደዚህ መቶልኛል ማለት ነው። አያችሁት? በጣም ነው የሚያምረው። የእውነት እናንተ የፈለጋችሁትን ማድረግ ትችላላችሁ። የፈለጋችሁትን ነገር መቀነባበር ትችላላችሁ። ግን እኔ እንደዚህ መቶልኛል። እንደፈለጋችሁ ማስተካከል ትችላላችሁ። ከፈለጋችሁ እንትኑ ባክግራውንዱ መቀየር ትችላላችሁ። በጣም በቃ የሆነ ቦታ ላይ ፎቶ ተነስታችሁ እራሱ አላምርም ካለ እንደዚህ ማስተካከል ትችላላችሁ። ላችኋለሁ ውዶቼ፣ በጣም አሪፍ አፕሊኬሽን ነው። እኔ በጣም ተመችቶኛል። እናንተም እንደተመቻችሁ ተስፋ አደርጋለሁ። ደግሞ በዚህ አፕ የሰራሁት ፎቶ ቆይላ አሳያችሁ ማለት ነው። እነዚህ አሁን ጓደኞቼ ናቸው። ይሄ አሁን እዛ ላይ የሰሩት ፎቶ ነው ማለት ነው። አያችሁት አይደለ? ይህም እዛ ላይ የሰሩት ፎቶ ነው ማለት ነው። ስለዚህ ብዙ አይነት ፎቶዎችን በአንድ ላይ መስራት እንችላለን እና በጣም አሪፍ እና በጣም የሚያምር ነው እላችኋለሁ። ውዶቼ ተጠቀሙ እላችኋለሁ። እወዳችኋለሁ። ተመልሰን እስከምንገናኝ ድረስ በሰላም ቆዩልኝ።